ይችን ባለታሪካችንን ያገኘዋት በአዳማ ከተማ ውስጥ ነው። ወጣት ጠይም ልጅ፣ ቆንጆ የደስደስ ያላት ሴት ነች። አስገራሚ ታሪክ አላት። ይህንን ታሪኳን ስታዳምጡ እንግዲህ ህይወቷ ወይም ደግሞ ኑሯ ወደ አስከፊ ነገር እንዲሄድ ያደረገው ምንድን ነው ማነው እዚህ ላይ ተጠያቂ የሚለውን ነገር እያሰባችሁ እያሰላሰላችሁ እንድታዳምጡት ታሪኩን እጋብዛለሁ። ሀሳብ አስተያየቶቻችሁን ታሪኩን ከሰማችሁ በኋላ ብታደርሱኝ እጅግ በጣም ደስ ይለኛል። እጠብቃችኋለሁ። እናቴ ከማረፏ በፊት እኔ እንደ ማንኛውም በቃ ጥሩ ቤተሰብ እንደሚበር በሞግዚት ነበር እያደግኩ የነበረው፣ እና እናቴ በአጋጣሚ ባልታወቀ ሕመም በትንሽ ጊዜ ሕይወቷ አለፈ። እኔ ስምንት ወደ ዘጠኝ ዓመት ስገባ፣ ሲያሳድገኝ የነበረው ደግሞ እንጀራ አባቴ ነበረ። አባቴ ለብቻው ነው የሚኖረው፣ በእንክብካቤ እያሳደጉ ነበረ። የእሷ ሕይወት አጋጣሚ ሲያልፍ እንጀራ አባቴ ደግሞ ሚስታ ገባ። እናቴ ሰዓት ሞት በፊት በህይወት እያለች ለልጄ እያለች የምታስቀመጣቸው ቀርሶች ነበሩ። እንደ ወርቀ ጌጣጌጦች እና እናቴ እሷ ባለችበት ሰዓት ላይ ያላት አይነት እንዲህ ወደ ስልጣንም የቀረበ አይነት ስራ ነበራት እና አላት የምትባል ነበረች። ትዝ ይለኛል ጥሩ ታውሎ ልታስከብር እኔ ልጅ ነኝ ግን ፎቶ ለምንድን ነው የምንነሳው? ስለ ለእናንተ ለአንቺና ለወንድምሽ ጡረታ ማስከበሬ ነው ብላኝ ጉርድ ፎቶ አስነስታን። እንደዚህ ተነስተማ ወደ ቢሮ ስትልቅ ምናምን አውቃለሁ። የእሷንም ነገር ለእኔና ለወንድም ያለችው ነገር ይፍን አላገኘውም። እኔ እንጀራ አባቴ አባቴ ነው ለእኔ እንደ አባት ነው፣ የአባት ፍቅር እየሰጠኝ ያስተማሪ ያሳደገኝ ነው። እሱ ደግሞ የስኩል መምህር ነበር። እሷ በሞተች አርባ ምናምን ከወጣ በኋላ ትንሽ ወራት ተቀምጦ ትዝ ይለኛል አግብቷል። ሲያገባ ደግሞ የእሱ ሚስት ለእኔ መጥፎ ነበረች። በጣም ታዘቀኝ ነበረ። እሱ ሲመጣ ከትምህርት ቤት ሲመጣ ጨዋነች፣ ምንም የምታደርገኝ እሱ ሲሄድ ግን ይሄን ጥረጊ፣ ይሄን አትንኪ፣ ይሄን አትጠጪ፣ ይሄን አትቢ። እኔ ሲርበኝም እፈራታለሁ እሷን ለመጠየቅ። እሱ ሲመጣ ነው አባቴ እርቦኛል እምለው እና ለምን ልጅ እንዳ ስርቢያ ታለሽ ይላታል እሱ ማለት ነው። ለዛ ነው አባቴ የምለው እና ብዙ ይጋጭ ነበር። እና አባቴ ከምትጋጭ እኔ በቃ ላከኝ አባቴ ወላጅ አባቴ ጋር ስለው አድገ ሲያለቅሽ ዛሬ የሰው ልጅነት ሽናወቅሹ እንዲህ ብሎ አለቀሰ ማለት ነው። ሲያለቅስ በቃ ምንም ብሆን ከአንተ አልለይም አልኩኝ። ወንድሜ ደግሞ ታናሽ ወንድሜ ከሱ የተወለደ አዲስ አበባ ነበረ። ከሱ ጋር ትማሪያለሽ የእናትሽ ማደር አለብኝ ልጄም ነሽ ብሎ እናትና አባቱ በወሰደኝ አዲስ አበባ ማለት ነው። መንን ሰፈር እና ፀሐይ ጦራ ትምህርት ቤት የሚባል ነው የገባሁት። እዛ ማር ነበረ። ያው ጎበዝ ባለ ራሴ ማድነቅ ባልፈልግም ከሴቶች ግን ጎበዝ ነኝ። ድራማዎች ላይ ድርሰት ላይ ምናምን ያሳትፉ ነበረ። ደስ ይለኛል፣ ያደንቁኛል። እና በቃ በጣም አባቴ እናፍቃለሁ። እናቴ ስለሞተች እንጀራ አባቴ ማለት ነው ይናፍቀኛል። ውሰድኝ አር መልስ እና ውሰድኝ ብዬ አለቅሳለሁ። በየረፍቱ ባኬሽን ሲመጣ ና ውጤት ኔዋለ ደፍተሬን ጦር ጉ ልጅ በርች ይለኛል። ከዛ በሚቀጥለው ሶስተኛው አመት ላይ ምና ከእሷ ጋር መጡ ረፍትኛ ከእንጀራ ከእንጀራነት ቀ ምጡ የሆነ አጣላችኝ ማለት ነው ምን እንደምትልቅ ትዝ አይለኝም፣ ግን እነሱ አያቶች ሲቆጡ ነው ማቁ እንጀራ አባቴ ሰዎች ይቆጡኛል፣ ፊት ይነሱኛል። ዞን ሄደ ወደዛ ወደ ሀረር አብረን ሄደን የትራንስክሪፕቴን አወጣልኝ ትምህርት ቤት ገባው። ትምህርት ቤት ስገባ ቤት ተከራየና ብቻውን ብቻዬን አስቀመጠኝ። እዛ ሀገር ውስጥ ደግሞ እናቴ በጣም ድሃ ትረዳ ነበረ እንደዚህ በቃ እና ብዙ ሰው ያውቃታል። እኔ ሕፃን ነበር አድጌ ሄድ ቆሆና አድጌ ሲሄድ በእሷ ስም ነው በቃ ሰው ህዝቡ ትሪት ታደረገኛለን። ምንም ቢቸግርሽ እኛ አለን እናትሽ አልሞተችም አለች፣ እኛ ለንልሽ ይሉ ነበር። እና ከዛ ሰባት ክፍል ደርሰሽ ነበረ ያ በደረጃ መወጣው ነገር ዜሮ ሆንኩ ማለት ነው፣ በብቸኝነት ምክንያት ቤት ተከራይቶ ሲያስቀምጠኝ። ሴትዮ ያላስቀመ ስለምትለኝ እንጀራ እናቴ ብቻዬን ተከራይቶ እኔ ደግሞ ያን እናላቅ እኔ በህይወት ካለሁልሽ ምንም ማጡኝ፣ እኔ ግን ከሞት ኩብሽ ድንገት ሞት አይቀርም። እኔ ከሞት ሴት ልጅ ነሽ እድልሽ አንዴ ነው፣ ተምረሽ እንደምንም ሰው ቢበድልሽ ተምረሽ ፍ መድረስ አለብኝ ስለምትለኝ ያንን ደግሞ ማድረግ ፈልግ ነበር። ያን ህይወት አላውቀውም ሰባት ክፍል እያልሽ ሹሩና ብርብሪ ለይጡልኝ እዚህ ተቀመጭ ይምልል እና ይርበኝም ነበር። ምግብም በስርዓቱ አላገኝም። በሱ ምናምን ስፍጭ ትውልኝ ያስቀምጠው ያችን በሱ ጠጣሉ ይርበኛል ግን ረቡ ሳይሆን ይህ ወደፊት አላማ በቃ እናቴ ስም ማስጠራት ፈልግ ነበር። ተመሬ መመረቅ ፈልግ ነበር ግን አልሆኑም። ትምህርት እየደገምኩ መጣሁ ከዛ ሰባት ክፍል ደገምኩ ማለት ነው ወደኩል ስወድቅ አሳየው ሰርተፍኬቱ፣ ሲያየው እሱ መጥቶ ማለት ነው አባቴ መቶ ሲያየው፣ ከዚህ በኋላ ምን እድላለች ትምህርትሽን ካለመሽ እኮ አንቺ መጨረሻ ድል፣ እኔ ግዴታ የለብኝም እናትሽ ብትሞት የማሳደግ ግዴታ የለብኝም ሲለኝ፣ ጭንቅላቴ እኔ መጨረሻ በቃ አበላሹ። አለቀስኩ እኔ ከዚህ በኋላ ምንም የምለፋው ነገር የለኝም። ግዴታ የለብኝም አንድ እድልሽ ሞክሪ ብዬሽ ነበር የእናትሽ አደራ ስላለብኝ አለኝ። ቁጭ ያደረገኝ ና ከማምነው አባቴ ያሳደገኝ አባቴ ከከዳይ ማንም የለኝም ብዬ እዛው መቀመጥ እየተቀመጥኩ የተቀመጥ ቤት ኪራይ መክፈልም ተወ የተወደቅ ሽማ አይለኝም ቤቱ ኪራይም አይከፍልልኝም። በዛ ሰዓት አስራ ሶስት አመቴ ነው። አንዱ ቤት እጠጋለሁ፣ አንዱ ቤት ፊትነስ ይነሱ፣ አንዱ ቤት ና በቃ ብዙ ነገር ሆኛለሁ ቤት አላማ ቢስወኝ የውስጤ ፍላጎት መናገር አልችል ጓደኞች የትምህርት ቤት ሲሄደው እኔ አለቅስ ነበር። ፍቅር አጥቻለሁ። አንድ የማምኑ አባቴም ጥሎኛል። ሁለተኛ ሶስተኛ ደግሞ ትምህርትሽን ድጋሚ ተማሪም አላለኝም። እዛ ወጥቶኝ የራሱን ህይወት መኖር ጀመረና ከከፋኝ እዛም እቀመጣለሁ እዛም ግን የማስበው ትምህርት ነበር። ትክክለኛው አባቴ ደግሞ ትንሽ አይምሮ ላይ እክል ገጥሞታል። ልንከራተታለሁ ብዙ ተንከራትቻለሁ። እሱ ቤት ተጠብቼ ነው እና አንድ እንታበዝ የምትባል ነበረች፣ ያውቃታለሁ። እሷ ጋ ጎራ አልኩኝ። እሷ ጋ ደግሞ አንድ የምትመጣ ጓደኛ ነበረች። እሷም ጋ እንዲሁ ነ ስለሚሉኝ ሁሉም ዘመዴ ነው የሚመስለኝ። እና እዛ እያለን ቤት ጠብቅልኝ ብላ እሷ መንገድ ሄዳ ነበረ ሩቅ ሀገር። እኛ ቤት እንጠብቃለን ብለን ወንድሟ ደግሞ ያጎረቤት ሆኖና በራን ወቅቱ ውሃ ፈልጋለሁ ሲል ውሀ ሰጥሃለሁ እዛ ቁም ስለው ውሀ እስከመቀዳለ ድረስ ገባ በሩን ክፍት አድርጌ ነው እንደዚ ወደ ጓዳ የገባት ና ዜ ሲል ያው አውቄያለሁ አካሄዱም የመድፈር አካሄድ ስለሆነ ያንን ተጠቅሞ ነው ሆነ ያለ አይደል የራሱን ሀሳብ እሱ ነው የሚያውቀው ግን እኔ ያው ሮጬ ጮኬ ሮጬ ከጇ መለጥኩኝ ያዝኩት ነው አደፍቼበት ማደነገ እሱ መልሶ ምን አለ ከማንም ጋር ስትንዘላዘል ይዣት ነው ነው ያልኩት በዛ ምሽት ማለት ነው። እና ሰው ያላመነውም በእርግጥ ከኔ ባህሪ የተነሳ ስለሆነ ያ ያ ሁሉ ሌላ ሞች አሉ ያሳለፍኳቸው ጊዜዎች እንደዛ ሲባል ወደ አስራ አራት አመቴን ይዤ ወደ አምስተኛ ወር ውስጥ ገብቻለሁ። የልጄ አባት አገኘኝ እና እሱ ነው ፈልጎኝ በራሱ ታይም በራሱ ሳት እንጋባለን በቃ ከመሰቃየት ይሻላል ብዬ ገባው ኑሮ ውስጥ ከገባው ከሱም ጋር የኖረው ብዙ ፈተና ወጣ ወረድ ነበረ። ትምህርት አይከጀልም እንኳን ትምህርት መማር አይደለም እንደዚህ ወክ እንኳን እናርግ ብሎ ከወጣ እኔ ያላየው ሰው ሰው አይቶሻል ብሎ ነው የሚመታኝ። ይሄ ሰውዬ ለምን አየሸቅሻሉ ብሎ ቅጥቅጥ ነበር በፊት ቤት ውስጥ ና ከእሱም ጋር እንደዛ በድብድብ ኖሮ አስራ አንድ አመት ኖርኩ። አንድ ልጅ ወልጃለሁ። ስሙን ይሳሌዝ ወጣኝ ማለት ነው ቤቴ ሞላ ቤት ነው ግን ቢሆንም የልጅነት ነገር ስለሆነ እኔ ስቃውን የበረታብኝ ምክንያቱም ረጅም ሰዓት በስቃይ ስለነበሩ ልጅቷን ጥዬ ነበረ እረዳልሻለሁ ብሎኝ፣ ሰጠኝ አባባለኝና በወጣው በስድስት ወሬ ማለት ነው እዚህ ፋብሪካ ይሰራው ነበረ። እሺ ከረዳልኝ ብዬ ልጄን ተቀበልኳት። አራት ዓመት አምስት ዓመት እየገባች ነው ግን አራት ዓመት ሆነው እረዳለሁ አለች ሰጠኝ። እኔ ልጄን ስለመወዳት ደስ ብሎኝ ተቀበልኩ። ከዛ ወዲ ግን ስሙኒ ስሙኒ የሚባል ነገር የለም። አሁን ልጄ አስራ አምስት ዓመት ልጅ ናት። ስሙኒ አንድ ነገር የረዳኝ ነገር የለም እና ልጄ መማር ትፈልጋለች፣ ትማራለች አስተምራለሁ መጀመሪያ ማለት ህጻናት እየከፈልኩ ነው ማስተምራት ዝም ብዬ ትመላለስኩ ፋብሪካ ምንም እያልኩ ነው የተሰራው ነበር ብክርም በዛ ሰዓት ቀነስ ይላል እና ያማገኛትን ለእሷ ትምህርት ቤት ነው ላያርኩ ነው እኖራለሁ። በቃ ምንም መንገላታትም ቢሆኑ እኖራለን። ከዛ በኋላ ግን እያደገች የመንግስት ካስገባዋት በኋላ ነው ጫና የበዛብኝ። ይታክሲ ያለ ፍላጎቷ ይበዛል። ይህንም ግዢልኝ እኔ አባቴ አካል ግዘልኛን ቻለሽልኛን እንደ ግዥ ሊትራል ታይ ነው ይሄንን ሁሉ ነገር ኪራይ እየጨመረ ሲመጣ በመቸገር ሲመጣ አይም ልቤን ማሞም ሲጀምረኝ አይ እንደዚህ ምናምን ሲጀምር እኔ አውቃቸው የነበሩ አሉ። እነሱ እንደ ቢራ እየያዙ እየወጡ ማለት ቤት ያላቸው ባሎቻቸው የሞቱ አሉ፣ ቪላ ቤት ምናምን ያላቸው እንዲወጣ ብለን እኛ ፈታ ብለን እኮ ነው ብር ይዘን ምን መጣ ምናምን ይሉ ነበረና ያን ግን በጣም የምጠየፈው ነገር ነው ለእኔ በጣም የምፈራው አይነት ነገር ነበር፣ እና የሆነ ታይም ላይ በቃ የሆነ እንትን ቤት ከታምሜ ነበር፣ እና ቤት ኪራይ የተደራረበብኝ፣ ቤት ውስጥ የምንበላው ነገር ምንም ነገር የለም። ልጄ እራሱ ተጎዳች በጣም ብታይና፣ ማንም ዞር ብሎ የሚያየኝ የለም። አባትዬው ጋር ሲደውልለት ቆይ መጣ በኋላ እደውልላቸዋለሁ ይልና ይዘጋል። ከነጨረሽ መስች ያደርጓል ስልኩንና፣ እየደከምኩ ደከምኩ ነው መጨረሻ ላይ እሺ አንደኛዋ በማህበራዊ ነው የምንተዋወቀው እና ግን ምስጢሮን አደብቀኝ ትነግሪኝ ልጆች ናትናት ባለቤት ነች፣ ቤት አላት እኮ አንቺ ዝም ብለሽ ነው እንጂ። እኮ እንዲህ እንዲህ እንዲህ አይነት እኛ ወጣ ብለን እኮ ዘንዲ ለመቼ ነው እስከ መቼ ነው እንደዚህ የምትሆኙ? ልጅቷንም እያስራ አንቺም እንደዚህ ሆነሽ፣ ከዛ መልክሽ ቁንጅና ወጥተሽ እንዲህ

ውድ አድማጮች እንግዲህ የባለታሪካችን የመጀመሪያው ሳምንት ታሪክ ክፍል አንዱ ማለት ነው ይሄንን ይመስላል። ክፍል ሁለቱን በቀጣዩ ሳምንት አቀርብላችኋለሁ። እንግዲህ ይቺ ልጅ ወላጅ እናቷን ካጣች በኋላ በጣም በጥሩ ሁኔታ ይዟት የነበረው እንጀራ አባቷ ነው። ነገር ግን እንጀራ አባቷ ደግሞ ሌላ ሚስት ካገባ በኋላ ትንሽ ተቀይሮባታል። እና በጣም ያሳዘነኝ ነገር ገና 14 ዓመት እንኳን በቅጡ ሳይሞላት የሰባተኛ ክፍል ተማሪ እያለች ነው ለብቻዋ ቤት ተከራይቶ አባቷ ዛ እንድትቀመጥ ያደረገውና ወላጅ ማጣት ትልቅ ችግር ነው። ነገር ግን ደግሞ ኃላፊነት ከተወሰደ በኋላ ለዛ ለልጅ የሚደረግ መስዋዕትነት መኖር አለበት ወላጅም ቢሆን አሳዳጊም ቢሆን ማለት ነው። እና ምንም በማታቅበት በዛ በልጅነቷ ቤት ተከራይታ እንድትኖር ማድረግ በጣም ከባድ ነው። አሁን ላለችበት ምስቅልቅል ህይወት የዳረጋት ያ ይመስለኛል። አንድ ቤት በዛ እድሜዋ እንድትኖር ማድረግ እንግዲህ ለተለያዩ ችግሮች፣ ለተለያዩ ፆታ መሰረት ላደረጉ ጥቃቶች እንድትጋለጥ ማድረግ ነው እና በዚህ ህይወት ውስጥ በእንደዚህ ተመሳሳይ አይነት ህይወት ውስጥ የኖሩ ብዙ ችግር የገጠማቸው ሴቶች አጋጥመውኛል፣ እና እጅግ በጣም አስቸጋሪ ነው። ስለዚህ ወላጆች፣ አሳዳጊዎች ለሴት ልጆች ሴት ልጆችን ስናሳድግ ኃላፊነትን መውሰድ አለብን። የምናደርጋቸው እያንዳንዱ ነገሮች ለወደፊት ህይወታቸው ወይ ጥሩ ወይ መጥፎ ነገርን ይዘው ይመጣሉና ጥንቃቄ ያስፈልጋል። ስለ ፆታዊ ጥቃት እየነገሩ እያስተማሩ ማሳደግ እንደገናም ደግሞ ኃላፊነትን መውሰድ በአጠቃላይ በዛች ልጅ ህይወት ኃላፊነትን መውሰድ ከአሳዳጊዎች ከወላጆች የሚጠበቅ ነው። ይሄ ብቻ አይደለም፣ ከወላጆች ብቻ አይደለም፣ ትምህርት ቤቶችም አጠቃላይ ማህበረሰቡም ይህ ኃላፊነት አለበት ብዬ አስባለሁ። ውድ አድማጮች እናንተስ ምን ታዘባችሁ? ምን አላችሁ? ምን አሰባችሁ ታሪኩን ስታዳምጡ? እንግዲህ ልብ በሉ አሁን ላለችበት ህይወት ምክንያቱ ምንድን ነው የሚለውን ነገር እያጤናችሁ አድምጡ ብዬ ነበር። እስቲ ሀሳባችሁ ምን ይመስላል? አካፍሉኝ አለው።